ጓደኛሽ ጓደኛ ደግሞ ማነት? ባዩሽ የምትባሉ አናታ። እሷ ደግሞ ምን አደረገች? ይህንን ሁሉ ድራማ ፈጥራ ስትጫወትብን የነበረችው እሷ አይደለች? ምን የምን ምን ድራማ? እርግብን ልጅ ነኝ ብላ እዚህ ቤት እንድትመጣ ያደረገችው አናታ። እንዴት? ባዩሽ የእርግብ አክስት ናት። ልጅ ነኝ ብላ እዚህ ቤት እንድትመጣ ያደረገቻት እሷ ናት። አይ ተሳስተ መሆን አለበት። በፍጹም ባዩሽ እንደዚህ ያታደርግ። እኛ እኮ እርግጠኛ ሆነን እየነገርንሻለን። አይ አሴር ትክክል ያደረግናል መሰለኝ። እንዴት ሴትዮዋ ምንም መታቀ አይመስለኝም። እስኪ ቆይ እሺ፣ እርግም፣ ታስታውሻታለሽ? እርግም ደግሞ ማናት? እርግም ማናት ለመሆኑ? አና ነስ ታስታውሻታለሽ? እኔ ምን እያወራችሁ እንደሆነ እራሱ እየገባኝ አይደለም። ደህና ናችሁ ግን? እሺ፣ የኔስ ፎቶ እንደሰጠሁሽ አታስታውሽኝ? ደሞ የምን ፎቶ ሊሰጠኝ ወይ? አሴር ሴትዮዋ ከጤናዋ ትመስለኝ በሉ፣ እናንተ ተጫወቱ፣ እኔ ማረፍ አለብኝ። በጣም ይቅርታ ወይዘሮ ሜላት። እንግዲህ ወይዘሮ ባዩሽ ማለት ነው። እንዲሁም ደግሞ እርግብ የወይዘሮ ባዩሽ የወንድሟ ልጅ መሆኗና ትክክለኛ አከስቷ እንደሆነች አረጋግጣለች ማለት ነው። ይህም ያረጋገጠችበት ምክንያት አቶ ኖላዊና እንዲሁም ደግሞ አሴር በሰጧት ለሃና በሰጧት መረጃ ነው። እንዲሁም በያዙት ፎቶ ያለውን ነገሮች ከማን ጋር ሆና ተባብራ ይህን ነገር እንደሰራችው የሚያሳይ ብዙ መረጃዎችን ሀንቾ ለወይዘሮ ሜላት አሳልፋ ሰታታለች ማለት ነው። እንግዲህ ያው ይህንን መረጃ ለወይዘሮ ሚላት እጅግ በጣም ጠቃሚ ነው የሚሆነው ምክንያቱም ከዚህ በፊት ወይዘሮ ባዩሽ እያንዳንዷ ያደረገቻትን እርግብ ወደዚህ ቤት እንድትገባ ያደረገችው የሐሰት ነገሮችን የሀንቾ ነገሮች በመስረቅ ለእርግብ በመስረት ለራሷ ለወንድሟ ልጅ በመስጠት ነው። እንግዲህ ያው እርግብን ወደዚህ ቤት እንድትገባ ያደረገችው በጣም በብዙ ነገሮች እንግዲህ ስታስመስል ነበረ ወይዘሮ ባዩሽ ማለት ነው ለወይዘሮ ሜላት፣ ምክንያቱም እርግብ በጣም ምንም ጥሩ አትመስልም እያለች ስለ እርግብ እንደውም መጥፎ መጥፎ ነገር እየተናገረች ነበረ እንግዲህ ወይዘሮ ሜላትን ይብን ማለት ነው ልታሳምናት ራሱ የቻለችው ይህች እርግብግብ ምንም ሀሴት አድልት መስልም እያለች ስትል ነበር። እንግዲህ ወይዘሮ ባዩሽ ያ ማለት እንግዲህ ወይዘሮ ሜላት እንድታምናት ያደረገችው ነገር ነበር ማለት ነው። እና አሁን ላይ ወይዘሮ ሜላት ይህንን መረጃ በመያዝ በእርግጠኝነት አሁንም የምትፈልገው ላይ ስትደርስ ያ ማለት እሷን የመታት ማን እንደሆነ እንዲሁም ደግሞ ከእርግብ ጋር ማለት ነው እርግብ ገደልሻት እኮ አክስቴ ብላ የጠራችው ወይዘሮ ባዩሽ ነች የመታችኝ? ወይንስ ደግሞ ሌላ ሰው ነው እንደዚህ ኒሌ ጥቃት ያደረሰው የሚለውን ነገር ጥግ ድረስ ለማወቅ እያሰበች ትገኛለች ማለት ነው ወይዘሮ ሜላት። እንግዲህ ወይዘሮ ባዩሽ በእርግጠኝነት ማለት ነው በባለፈው ፓርት ላይ እንዳያችሁት ወይዘሮ ሜላትን ለመግደል እጅግ በጣም አሁንም ጥረት እያደረገች ትገኛለች ማለት ነው በተኛችበት አፍ ልግደላት እንደ ደግሞ ሰራተኛዋ ስገባ አይታኛለች? ወይንስ ሰራተኛዋንም እሷንም ግድያቸው ልገላገል? ምን ይሻለኛል? እያለች እንግዲህ እያሰበች ነበር ማለት ነው። እና አሁን ላይ ወይዘሮ ሜላት እንደዚህ እንትን ብላለች፣ ነቅታባታለች። የወይዘሮ ባዩሽ ነገሮች በሙሉ ነቅታለች ማለት ነው። እና ወይዘሮ ባዩሽ ራሱ ወይዘሮ ሜላት ምን ሆኗት ነው? ምን ነክቷት ነው? ምን የሰማችው ነገር አለ? እርግ መታ ሁሉን ነገር አፍረጥ ቅርጣ እና ገረቻ ተንዴ በማለት እንግዲህ እያሰበች ትገኛለች። ያን ሁሉ ወርቅስ ብቻዋን በላቸዋለ አለቃት መርግብ አለቅሽም እያለች እንግዲህ ወይዘሮ ባዩሽ እየፎከረች ትገኛለች ማለት ነው። ሲቀጥል አሁን ላይ እንግዲህ ወይዘሮ ባዩሽ ምን ልታደርግ ትችላለች? ወይዘሮ ሜላትን በነገራችን ላይ ጸባዩ ሁሉ ነገሯ ከወይዘሮ ባዩሽ ላይ እጅግ በጣም ተቀያይሯል ማለት ነው። የተቀያየረውም እንግዲህ ይህን ሁሉ ነገር መረጃ ሰምታ እንዲሁም ደግሞ የገመተችው የጠረጠረችው እውነት፣ ባዩሽ እንዴት ከኔ ላይ የልጅነቴ ጓደኛ ባልንጀሬ ነች፣ እንዴት እንደዚህ ታደርጋለች የሚለው ነገር ስላለ እሷን ስታያት እጅግ በጣም ቆጣ ቆጣ እያለች ነበረ። ወይዘሮ ወይዘሮ ሜላት ማለት ነው። እና ሀንቾ ምን ብላት አለች ለእናቷ እማዬ፣ እንደ እሷ እሷን እንዲቀርብሽ ከፈለግሽ ፊት አትንሻት፣ ቀረቢያት። እንደዛ ከሆነ በፍጹም የፈለግሽውን ነገር ይብን ማግኘት አችም ስለዚህ ከወይዘሮ ባዩሽ ጋር ጥኑ ስለምግባር የኑርሽ ልክ እንደ በፊቱ እንደዚያ ሲሆን ነው የፈለግሽውን መረጃ ማግኘት የምችው። ካለዚያ ግን ወይዘሮ ባዩሽ ትርቅሻለች። ሲቀጥል ደግሞ አሁን መሆኗት ነው ጸባዩ ራሱ የተቀየረው እያለች ስጠይቀኝ ነበረ። ስለዚህ አንቺ ብቀርቢያት ይሻላል። ለምትፈልጊው መረጃዎች በሙሉ የአንቺ መቅረብ ማዬ ግድ ይላል። ሁሉን ነገር ታግሰሽ ብቀርቢያት ይሻላል በማለት እንግዲህ ሀንቾ ወይዘሮ ሜላትን መክራታለች ማለት ነው። እሺ ሀንቼ እንዳልሽኝ አደርጋለሁ ልጅ ሀሴት በማለት እንግዲህ ገልጻለች። ሌላው ወይዘሮ ሜላትን ማስታወሷን ማለት ነው ለልጆቿ ለመናገር ወስናለች። ምክንያቱም ምናሴና እንዲሁም ደግሞ ሰላም እጅግ በጣም ግራ እየተጋቡ ስለሆነ በተለይ ምናሴ እማዬ ምን ሆና ነው የተለየ ጸባይ፣ የድሮ ጸባይ ራሱ መጥቷል። በጣም እኮ ተቆጣችኝ። ስለሷ ምን አዲስ ነገር ታውቂያለሽ ሰላም? በማለት እህቱን ጠይቆ ነበረ። ምንም አይነት አዲስ ነገር እንደሌለና ምክንያቱም ግን እያስታወሰች ይመስለኛል፣ እኔ አላቅም፣ ብቻ ግን የድሮ ጸባዩ እማዬ ይመስላኛለች በማለት እንግዲህ ምናሴም ሲናገር ነበረ። ወይዘሮ ሜላት ይህን ነገር በመጠርጠር እንዲሁም ደግሞ የወርቋን መጥፋት ምክንያት በማድረግ በዚያ እጅግ በጣም ስትበሳጭ ነበር ሀንቾም እንግዲህ እንደሰረቀችው እርግብ እንደወሰደችው ስለ ወርቋም ያለውን መረጃ ሰታታለች ማለት ነው ስለዚህ አሁን ነገሮቹን ጠበቅ አድርጌ መያዝ እፈልጋለሁኝ ግን ደግሞ ልጆቼ ማስታወሴን ማወቅ አለባቸው ምን ይመስልሻል ሀንቾ በማለት እንግዲህ የአሁን ልጇን አማክራት አማክራታለች ሀንቾም አሁን ማየ ከቤተሰብ ውስጥ እንደዚህ መደባበቅ ጥሩ አይደለም። ስለዚህ ለምናሴና እንዲሁም ደግሞ ለሰላም ብንነግራቸው ደስ ይለናል። በቃ እንነግራቸዋለን ግን ይህን ነገር ያደረገችው ወይዘሮ ባዩሽ መሆኗን ግን ለማንም መናገር አያስፈልግም። እኔ ግን እንዳስታወስኩኝ ያለውን ነገር በሙሉ ለነሱ ማሳወቅ እፈልጋለሁ። መስፍኔ ግን እኔ እንዳስታወስኩና ነገሮቹ እንደዚህ እንደሆኑ ማወቅ የለባቸውም። ምክንያቱም እሱ እርምጃ ይወስዳልና ነገሮቹ በሙሉ ይበላሻሉ። ስለዚህ ምንም አይነት ነገር እንትን ስለማይል ለሱ መናገር የለብኝም። ማስታወስ የሆኑ ሁሉን ነገር አቶ መስፍኔ መስማት የለበትም በማለት እንግዲህ ወይዘሮ ሜላት አስባለች። እንዲሁም ማስታወሷን ምክንያት በማድረግ እንግዲህ ያለውን ነገር ሀንቹ ልጇ እንደሆነች እና እርግብ ከነሱ ቤት በሀስት እንደገባች ያለውን ነገር በሙሉ ለምናሴና እንዲሁም ለሰላም አሳውቃለች ማለት ነው። ሰላምና ምናሴ እጅግ በጣም ነው ደስ ያላቸው እና ቸው በማስታወሳቸው ሰላምም እንደዚሁ አምና የሀንቹን ሀሴት በልጅነቷ ሀሴት ይዟል። ልጇን ማለት ነው። አስራ ስድስት አመት በፊት የጠፋችው ልጇ ትክክለኛዋ ሀንቹ መሆኗን ወይዘሮ ሜላት አምና በመቀበሏ ሰላም እጅግ በጣም ደስ ብሏታል ማለት ነው እና ደስታቸውን አብረው አሳልፈዋል። በዚያም ምክንያት እንግዲህ ያው አሴርና እንዲሁም ደግሞ አቶ ኖላዊም ወደ እነ ወይዘሮ ሜላት ቤት አቅንተው ነበረ። ሊጠይቋት በሄዱበት ሰዓት ማለት ነው ስለ ወይዘሮ ባዩሽም አንስተውላት ነበረ፣ ሁሉን ነገር ነግረዋታል። ከዛ በኋላ ነው እንግዲህ ሀንቾ ስለዚያ ጉዳይ ልታስረዳት የቻለችው ማለት ነው። ባዩሽ ወይዘሮ ባዩሽ ነች እንጂ እስካሁን እኮ ለያይታን ነበረ ግን ደግሞ አልተሳካላትም። በማለት እንግዲህ አቶ ኖላዊ ማነች እሷ በማለት የራስች ጓደኛ ንሻ ወይዘሮ ባዩሽ ወይዘሮ ባዩሽ ማለት ከአንቺ ጋር በጣም ብዙ መጥፎ ነገሮችን እየሰራሽ ነው፣ መረጃዎችን እኮ ሰተንሽ ነበር በማለት እንግዲህ ያለውን ነገር እሷም ደግሞ ለማስመሰል አላስታውስም ምክንያቱም እንዳስታወሰች ማንም እንዲያቅባት አልፈለገችው ነበር ማለት ነው። እና ሁሉን ነገር ለሀንቹ አስረድተው ነበረ። መረጃው ለእናንተ ቤተሰብ እጅግ በጣም አስፈላጊ ነው፣ ስለዚህ ሊጠቅማቸው ይችላል። ያለውን ነገር ለቤተሰቦች ስጭ ብለው ነበር። እንግዲህ አቶ ኖላዊ ለሀንቹ እየሰጣት ማለት ነው። ይሄን ነገር ደግሞ መረጃዎችን አስቀድማ ሀንቹ ለወይዘሮ ሚላ ስላልሰጠቻት ወይንም ደግሞ ወይዘሮ ሚላትም እንዳስታወሰች እና ነገሮቹን በሙሉ እንዳወቀች ማንም እንዲያቀባ ስላልፈለገ እናንተ ምን እንደምትሉኝ አላውቅም። ወይዘሮ ባዩሽ ደግሞ የልጅነቴ ጓደኛዬ ባልንጀራዬ ነች። ስለዚህ እንደዚ አይነት ነገሮችን ልታደርግ በፍጹም አችልም በማለት እንግዲህ ተነስታ ሄዳለች ማለት ነው። ግን ደግሞ እሷ መሆኗን እሷ ደርሳበታለች። አሁን ላይ እንግዲህ እስከ ዛሬ ወይዘሮ ባዩሽ ከወይዘሮ ሜላት ላይ ስታደርገው የነበረውን መጥፎ ስራዎቿን አሁን ላይ ደግሞ ወይዘሮ ባዩሽ የምትቀጣበት ጊዜ ይመጣል ማለት ነው። በጣም ጠንካራና ጀግራ እናት ነች ወይዘሮ ሜላት ማለት ነው። እና ከዚህ በፊትም ስለ ጥንካሬዋ ስለ ጀግንነቷ ማለት ነው ወይዘሮ ባዩሽ ራሷ ስትመሰክር ነበር። እንዲሁም ሰላም ስለ እናቷ ስትናገር ነበር። ምክንያቱም እማዬ አንድ ስህተት ነገር ካገኘች ጥግ ድረስ ነው የምትሄደው። ነገሮቹን በሙሉ ታጣራለች። ቀላል ሰው እንዳትመስልህ በማለት ለአሴር ስትነግረው ነበር ስለ ሕክምናው ነው። እንዲሁም ስለ ሀንቾ አባት ሕክምና የተሳሳተው ጉዳይ መጨረሻው እንግዲህ ደርሳበታለች ማለት ነው በተሳሳተ ነገር እስከሆነ ድረስ እንዲሁም ያ ሁሉ ብን ለሕክምና እንዳልወጣ ጥግ ድረስ በመሄድ ያው አረጋግጣ እንዲሁም ደግሞ ሀንቾንም ይቅርታ ጠይቃታለች ማለት ነው ወይዘሮ ሜላት በወቅቱ ማለት ነው ስለዚህ አሁንም ከእሷ ላይ የሚደርስባትን ይህ ሁሉ ግፍ ደግሞ ዝም ብላ አታይም ስለዚህ ጥግ ድረስ ትጓዛለች የወይዘሮ ባዩሽ በርባሪነት አጭበርባሪነትና ይሄ የክፉ ስራዋ ነገሮች በሙሉ ይወጣሉ በመጨረሻም እንግዲህ ለህግ የምቀርበው ይሆናል ብዬ አስባለሁ ማለት ነው። እና ሀንቾ እና ወይዘሮ ሚላት በአሁኑ ሰዓት እጅግ በጣም ደስተኝ በተለይ ወይዘሮ ሚላትም ደስተኛ ነች፣ ሀንቾም እጅግ በጣም ደስተኛ ነች ማለት ነው። እና ያው ልጅነቷን አምና ተቀብላለች። እንዲሁም ደግሞ ሁላቸውም አጠቃላይ ቤተሰቡ በጣም ተደስቷል። እንዲሁም አቶ ኖላዊ ራሱ እጅግ በጣም ደስ ብሎታል። በተለይ መረጃውን አሳልፎ ለሀንቾ በሰጠ ሰዓት በጣም ብዙ ነገር ነው የቀለለኝ የሆነ ከራሴ ላይ የሆነ ሸክም የቀለለ መስሎ ነው የሚታየኝ አሴር በማለት እንግዲህ ለአሴር ሲያወረው ነበረ። ሀንቾን መደበቅ እኮ ምን አይነት ከባድ እንደሆነ የታወቀ ነው እና እኔ ራሱ በጣም ነው የቀለለኝ በማለት ተናግሯል ማለት ነው። ምክንያቱም ይህንን መረጃ ሲሰበስቡት የነበሩ ሀንቾ አታቅም ነበር ማለት ስለ ባዩሽ እንዲሁም ደግሞ ስለ እርግብ ያለውን ነገሮች በሙሉ ወይዘሮ ባዩሽ ከማን ከማን ጋር እንደምሰራ ያለውን ነገር አቶ ዘሪሁን እንግዲህ ሁሉን ነገር በፎቶ በማስረጃ ሰብስቦ ይዞት ነበርና ይህን ነገር ሀንቾ ሳታቅ ነበር ሲያደርጉት የነበረው ግን ደግሞ ለእነ ሀንቾ ወይንም ደግሞ ለቤተሰቦቿ እጅግ በጣም አስፈላጊ መረጃ ነው። ከዚህ በፊት እንግዲህ አቶ ኖላዊ ነው እያለች እርግም ማለት ነው በሀስተኛ አቶ ኖላዊ ነው፣ እንዲሁም ምናሴ ሊቀለው ያለው እንዲሁም ደግሞ አምሳ ሺህ ብር አስፈራርቶ እየተቀበለኝ ራሱ የሀንቾ አባት ነው እያለች እንግዲህ ያው የሌለ ነገር ስታወራ ነበር ማለት ነው። እና ይሄ ነገር ደግሞ አሁን ላይ ራሷ ወይዘሮ ባዩሽ ያደረገችው እንግዲህ ምናሴንም ልታስገድለው ያለችው እንዲሁም ደግሞ ከእርግብም አምሳ ሽብር እንድትቀበል ያደረገችው ራሷ ነች እንጂ የበላቸው ማንም አይደለም፣ ያህንቹ ቤተሰቦች እንዳልሆኑ እየታወቁ ነው ማለት ነው። እና ይሄ ሁሉ ነገር እውነተው ታውቋል። ስለዚህ እርግብ በእርግጠኝነት ወደ ውጭ ትሄዳለች ወይንስ ደግሞ ከወይዘሮ ባዩሽ ጋር ትገናኛለሽ የሚለው ነገር እነ ተምቹ ሲመጣሉ ከዚህ በኋላ ወይንስ አይመጡም፣ ሁላችንም እንግዲህ ቀጣይ ፓርቱን ማለት ነው በጉጉት የምንጠብቀው ይሆናል። እንግዲህ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልህ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።